የእግዚአብሔር ቤተሰቦች ወገኖቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለምኩራብ አደረሳችሁ። በዚህ ዕለት የጌታ የኢየሱስ ክርስቶስ ቅዱስ ወንጌል ይሰበካል። መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ አይሁድ፣ ምኩራብ ማለት እንግዲህ የኦሪት ቤተ መቅደስ ነች። ቤቴ የጸሎት ቤት ይባላል፣ ምጽዋትን ከመስዋዕት ይልቅ እወዳለሁ በሚል ሁለት ሀሳብ እንዳስተማራቸው ከዚያም ጠራርጎ እንዳወጣቸው ይሰበካል፣ ይነገራል። ቅዱስ ያሬድም በዜማ በደንብ አድርጎ የረቀቀውን አጉልቶ ይነግረናል። ከቅዱስ ያሬድም እዚህ የማጣቅሰን ትንሽ እንማራለን። እግዚአብሔር እንዲያስተምረን ፈቃዱ ይሁን። ሃሌሉያ

ክብሪ ግባውና ጌታ ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ፣ የሃይማኖትን ቃል አስተማረ። ምን ብሎ? ወይ ቤሎሙ ምጽዋተ አበድርን መስዋይት ከመስዋይት ልቅ ምጽዋትን እመርጥ ምጽዋትን እወዳለሁ ብሎ ምንድነው? ነው መስዋይት ዝቅ ያለ ሆኖ ሳይሆን በኃጢአት የሚደረግ መስዋይት፣ ፍቅር ሳይኖረን ምጽዋት ሳናደርግ የሚደረግ መስዋይት ዝቅ ያለ ዋጋ እንደሚያሰጥ ዋጋ ማያሰጥም እንደሚሆን ከምጽዋት እንደሚያንስ ሲናገር ነው። ቅዱስ አባታችን ዳዊትም ስጋ ከአንጽህ ሊተ መስዋይተ ዘበንተ ኃጢአት ይሰመርኩ በኃጢአት የሚደረግ መስዋይትህን መባህን አልፈልግም ስጋህን ንጹሕ አድርግልይ ይላልና ምጽዋትን አስቀድማለሁ አለ ጌታ ኢየሱስ ክርስቶስ። የሰንበት ጌታዋ እኔ ነኝ። አነውቱ እግዚአ ለሰንበት በአባኋለ ምረት የምረት አባቷም እኔ ነኝ። እግዚያውቱ ለሰንበት ወልደ ጓለመያው የሰንበት ጌታዋ የሰው ልጅ ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ ነው። የትግበሩ ቤት አብ የቤተ ምስያጥ የአባቴን ቤት የምሽያጭ የንግድ የገቢያ ማዕከል አታድርጉት። ቤት የሰ ቤተ ጸሎት ይሰሜ ቤቴ የጸሎት ቤት ይባላል። ይህንን ቅዱስ ወንጌልም ጽፎት እንደምናገኘው በማቴዎስ ወንጌል ምዕራፍ ሃያ አንድ ላይ ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ ያደረጋችሁት ብሎ እንዳባረራቸው ወገብረ ጥብጣብ ዘመቅሰፍት መጅራፍ እየገረፈ እንዳባረራቸው ይናገራል። እሱን እዚህ ላይ ጠቅሶታል። በዋ ምኩራቦሙ ወገ ሰጾሙ ያርምሙ አሁን በቤተ መቅደስ መናገር እንደማይገባ ተገቢ የሆነውን ነገር ብቻ ጸሎትን፣ ምጽዋትን እንዲያቀርቡ ነግሯቸው፣ እነሱ ደግሞ አንከሩ ምህሮቶ ሞገሰ ቃሉ ወጣይመ ነገሩ ወሳሳፉ የአንደበቱን ጣፋጭነት የአንደበቱን ልስላሴ ቃናውን የንግግሩን ቃና አይተው አደነቁ። እነሱም ይላል እንግዲህ ዋናው መሰረታዊ ጉዳይ ጌታ ቤተ መቅደሱን አከበረ ማለት ነው። ቤተ መቅደሴ የጸሎት ቤት ነች፣ የመስዋዕት የምጽዋት ቤት ነች አለ ማለት ነው። ምንም ምጽዋትን ከመስዋዕት ቢያስቀድማትም ቤቴ የጸሎት የምጽዋት የመስዋዕት ቤት ነች፣ ከዚህ ውጭ ሌላ ስራ አይሰራባትም ብሎ ተናገረን ማለት ነው። በዘመናችን ቤተክርስቲያናችን በስጋ ደረጃ የንግድ ቦታ በየደጃፉ በየመንገዱ ሽያጩ ተበራክቷል በነፍስ ደረጃ ደግሞ ብዙዎቻችን እንግዲህ ምኩራብ የተባልነው ስለሆን እኛ ስለሆንን በአዲስ ኪዳን ቤተ ክርስቲያን በብሉይ ኪዳን ምኩራብ የአዲስ ኪዳን ቤተ ክርስቲያን ደግሞ ሲተረጎም አንዱ እኛ ነን ስለዚህ እኛ ሰውነታችን ለሀጢአት አሰልፈን መሸጣችን የሽያጭ ማዕከል ማድረጋችን ሰውነታችን በብዙ መልኩ ገቢ ያለ ለሚመስል ሀጢአት ከእግዚአብሔር ለመለየት አሳልፈን የሰጠን መሆናችን ያሳያል። ቤቴ ግን ምንድነው? አለ የጸሎት ቤት ነው። ስለዚህ ሰውነታችሁ የተቀደሰ መሥዋዕት ነው። ስለዚህ ስጋችሁን ንጹሕ አድርጉ። የጸሎት ቤት አድርጉት፣ የምጽዋት ቤት አድርጉት፣ የፍቅር ቤት አድርጉት ይለናል ማለት ነው። እንዲህ ብሎ ከተናገረ በኋላ ስለ ቤቱ ቀናተኛ ስለሆነ ባለቤቱ ኢየሱስ ክርስቶስ ከቤቱ አባረራቸው። ወንጌሉ ላይ እንደምናነባው ምን ያደርጉ ነበር አይሁድ ሁለት የከሳ በአንድ የደለበ ይሸጡ ይለውጡ ነበር። እንዲሁም እያስበረገጉ ወደ ቤተ መቅደስ የሚገባውን ከቤተ መቅደስ የገባ አይወጣ እያሉ እየከለከሉ የሰዎችን ንብረት ይቀሙ ነበር። ቀይ ወርቅ በነጭ ወርቅ እየቀየሩ ይጠቀሙ ነበር። እንግዲህ እነሱ የንግድ የገቢያ ማዕከል አድርገውት ስለነበረ ስለነበረ ስለ እነሱ ተናግሯል ማለት ነው ከተናገረም በኋላ አባሮ ሰዷቸዋል ነው የሚለው ይሄ ማለት እግዚአብሔር ከመናገር ባለፈ መቅሰፍት የተባለው ግርፋቱ ጅራፉ መአቱ ተግሳጹ ነው ማለት ነው ስለዚህ እኛ ሰውነታችን ካረከስን ቤተ ክርስቲያናችንን የሽያጭ ማዕከል ካደረግን ቤተ ክርስቲያን የምትጠቅመንን ከእግዚአብሔር ጋር የምታገናኘንን ረስተን ወደ ጎን ትተን ከቤተክርስቲያን የምንጠቀመው ሆኑን ጊዜ ማዕከል የምናደርግ ከሆነ በተለይ አገልጋዮቹ እግዚአብሔር ቅጣቱ ከባድ ይሆናል። ምእመናንም ቢሆን ቤተ ክርስቲያን የጸሎት ቤት ነች፣ የምጽዋት ቤት ነች። የሰው ነገር አይወራባትም፣ የዓለም ነገር አይወራባትም። በጸሎት በትጋት ቤተክርስቲያናችን ልናገለግል ይገባል። ይሄ ካልሆነ እግዚአብሔር ምንን ይመዛል? ሰይፉን ይመዛል። እግዚአብሔር በቤቱ በአምልኮቱ ቀናተኛ አምላክ ነውና፣ ስለዚህ እሱን ማሰብ ያስፈልጋል ማለት ነው። አባረራቸው፣ ከቤቱ ሰደዳቸው፣ ከቤቱ ለያቸው። ስለዚህ ለቤቱ የማይሆነውን ሰው እግዚአብሔር ያስወጣል፣ ያባረራል፣ ይገርፋል። እንግዲህ እሱ እግዚአብሔር ባወቀ በጊዜው የሚያደርገው ነው የሚሆነው። እኛ ግን እግዚአብሔር በቸርነቱ ስለተመለከተን እግዚአብሔር እንደማያየን እንደማይመለከተን አድርገን ኃጢአት በመስራት ስኖታችን በማሳደፍ ቤተክርስቲያናችንም ጭምር ስሟን በማጥፋት ስሟን በማጉዳል ለዘመናት እየቆየን እየኖርን ነው እና ከዛ ለምንታረም እንደሚገባ የሚያስተምረን የትምህርት ክፍል የሰንበት ክፍል ነው። ትምህርቱን መውሰድ ወደ ህይወት መለወጥ ደግሞ የእኛ የየራሳችን ፋንታ ይሆናል ማለት ነው። ቤቴ የጸሎት ቤት ነች። የጸሎት ቤት ነች። ከዚህም ባለፈ ለዘመናት ለአያሌ ጊዜያት ዘመናትን ተሻገራ የኖረች ሀገራችን ኢትዮጵያ የጸሎት ቤት ነበረች፣ እግዜር ቤት ነበረች። ዛሬ ደግሞ እንዳልሆነች ሆናለች እና ስለሷም ቢሆን መጸለት መጸለይ ያስፈልጋል። ሀገር እግዚአብሔር የሚያሰኛት ከእግዚአብሔር ጋር ያላት ግንኙነት ነበር። ዛሬ ደግሞ በልዩ ልዩ መልክ ነባር ማንነታችን ሁሉም የለውጡ ሁኔታዎች እየመጡ ከጊዜ ጊዜ እኛም ያው ዝም ብለን እየተመለከት ናቸው። ሁሉን እየለመድ ነው። አማኛችን በግፍ እየተገደለ እያለቀ ያለበት ዘመን ነው። እግዚአብሔር ከቤቱ ክፎቹን እስኪያስወጣ ድረስ ከሀገርም ቢሆን ክፎቹን እስኪያስወግድ ድረስ እኛ በጸሎት መዝጋት ያስፈልጋል። ለእግዚአብሔር ቀላል ነው፣ ሁሉን ነገር ማስተካከልና እንድንበረታ አምላካችን ይፍቀድልን። ምኩራብ ለማጠቃለል ያህል ምኩራብ የአይሁድ ቤተ መቅደስ ነች፣ በሐዲስ ኪዳን ቤተክርስቲያን ነች። ቤተክርስቲያን ማለት ደግሞ ከህንጻው ቤተክርስቲያን ባሻገር እኛም ቤተክርስቲያን እንባላለንና የጸሎት ቤት፣ የምጽዋት ቤት እንድናደርገው ሰውነታችን ለእግዚአብሔር የተገባ መስዋእት የምናቀርብ እንድንሆን እንድንሆን ከሁሉም በፊት ደግሞ ምጽዋትን እንድናስቀድም። ምጽዋት የፍቅር መገለጫ ስለሆነ ያለ ምጽዋት ያለ ርህራሄ መስዋእት ብናቀርብም ከንቱ እንደሆነ ጌታ ኢየሱስ ክርስቶስ ያስተማረውን ይሄው ቃሉን በቀጥታ ምንባርበት ክፍል ነው። ቅዱስ ያሬድም እንዲህ በሚያምር ዜማ ያስደምጠናል። ሊቃውንቱ ሲያመሰግኑበት አድረዋል። እግዚአብሔር ከቅዱሳኑ በረከት እንዲካፍለን ከቅዱስ ያሬድ አማላጅነት እንዳይለየን የሊቃውንቱንም በረከት የካህናቱንም ጸሎት ልመና፣ እሴት በሁላችን እንዲያሳድርብን ሀገር፣ ቤተ ክርስቲያን ፍጹም ሰላማዊ ሆነው እንዲቀጥሉ እንዲፈቅድልን በቸርነት በምሕረት ዓይኑ እንዲያየን አምላካችን ይፍቀድልን። ይቆየን።